የኛ አልቲሜት ፍላጎት ብልጽግና ነው። ድህነትን ድምጥ ማጡን ማጥፋት ነው። መበቀል ነው ምንፈልገው። ያን ብልጽግና ለማረጋገጥ የሚያስፈልጉ ዲቴልስ ኤሌመንቶቹን ካለየን በቀር በሆነ ጉዳይ ብቻ መዘር ምናሳኳለ። በዚያም ምክንያት ግብርና የግድ ነው። ከፍተኛ ሊመረት የሚችል ያልተረሰ መሬት አለን፣ ውሃ አለን፣ እንደተባለውም ሰው አለን። ያን ተጠቅመን በአሁኑ ሶስቴ ብናስ በምግብ እራችን መቻል ሁነኛ ነገር ነው። ልንተዋ አንችልም። ማረስ አለብን። ሁለተኛ ኢንዱስትሪ ነው። ኢንዱስትሪ ላይ በስፋት ካልሰራን በቀር በግብርና ብቻ የምናስበውን ኢምፕሎይመንት የምናስበውን ኤክስፖርት ልናሳካቸው ምርት ያስፈልጋል። እነዚህም በቂ አይደለም። ቱሪዝም ያስፈልጋል። ታሪክ አለን፣ ባህል አለን። የሚገርሙ ነሪዎች አሉ። እነሱም ብንሰራቸው በጣም ይህም በቂ አይደለም የዘነጋ ነው ሀብታለ ማይኒንግ እንጠቀምበት። 15 ዓመት 500 ሚሊዮን ያወጣንበትን በአንድ ዓመት 3 ሚሊዮን ያወጣ ነው። በዚህ አቴንሽን ነው። በ15 ዓመት በዚህ በግብርና በስራ ቱሪዝሙ ማይኒንጉ